አቶ አባ ነጋ አባ ፊጣ ባጋጠማቸው ሕመም ሳቢያ ሆስፒታል ከመምጣታቸው አስቀድሞ በተለይም ምሽት ላይ ለመተንፈስ ይቸግራቸው እንደነበርና ከባድ ጊዜ እንደሚያሳልፉ ያስረዳሉ። ኦፊጂኒ ፈየደ ን ኦክስጅን እየተጠቀምኩ ነው። በፊት ማታ ማታ ስነሳብኝ ይሞታሉ ብዬ እስከሚያስብ ድረስ ያስጨንቀኛል። አሁን ግን እየተጠቀምኩ ነው። አባቷ ወደ ጅማ ዩኒቨርሲቲ ጤና ማዕከል ሲመጡ መተንፈስ ተቸግረው በሞትና በህይወት መካከል እንደነበሩ የምትናገረው ልጃቸው ባገኙት የህክምና እርዳታ አሁን በተወሰነ መልኩ ከኦክስጅን ድጋፍ ተላቀው በራሳቸው እየተነፈሱ ነው ትላለች። አባቴ መጀመሪያ ሲመጡ የራሳቸውን አያውቁም ያቁም። አሁን ሲጂን ማግኘት ከጀመሩ የራሳቸውን ያውቃሉ። ከላይ በላይ ደግሞ እዚህ በጣም አሪፍ ነው። ጽዳትም፣ ሁሉ ነገር ማሪፍ ነው። የሚሰግድበትም ቦታ ተርጋቸዋል፣ በጣም አሪፍ ነው። እዚ ዶክተሮቹም በጣም አሪፍ ናቸው። አባታችንን እንደ ቤተሰብ ነው እንጂ የሚያዩት እንደ ዶክተር የራሱ አያዩም። ላይ የራሱ ከጠራና አይመጡም። እዚህ ደግሞ በጣም ትንሽ ካመማቸው የራሳቸው ይመጣሉ። ኦክሲጂንም አለ እዚህ አልሐምዱሊላ። አሁን እዚህ ከመጡ በጣም ደህና ናቸው፣ ድናቸዋል። ሌላ ወጣትም አባቱ በህክምና ኦክሲጂን በመታገዛቸው ከነበሩበት የህመም ስቃይ እንዳረፉ ያስረዳል። ኦክሲጂን አቅርቦቱ እዚህ አሪፍ ነው፣ እንደ ልብ ነው የሚገኘው ማለት ነው። ሳይድ ኢፌክት ነበረው ከዚህ በፊት መድኃኒቱ፣ ማለት ነው። አሁን ኦክሲጂኑ ስለሚገኝ ያው ፍጆታውም አሁን ቀንሷል፣ እንደ ድሮ ተጠቃሚነቱ ከፈተኛል ያ ኦክሲጂን አስፈላጊ ነው ቦታ አየሩም ጭምር ማለት ነው። የጅማ ዩኒቨርሲቲ የጤና ማዕከል ቺፍ ክሊኒካል ዳይሬክተር እንደሚሉት ከዚህ ቀደም በጅማ ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የነበረውን የሕክምና ኦክሲጂን እጥረት ለማስወገድ ማምረት ተጀምሯል። ይህም የተሳለጠ አገልግሎት ለመስጠት የሚያስችል ከመሆኑም በላይ ይወጣ የነበረውን ወጪ ያስቀራል። ከዚህ በፊት በቀን ውስጥ ከ80 ያላነሰ ሲሊንደሮችን እንጠቀማለን ስለዚህ በየሁለት ቀኑ ወደ መቶ 60 አካባቢ ሴንደሮችን የሚጨርስ ተቋም ነበር። በአጠቃላይ ለአመቱ ወደ 27 ሚሊዮን ብር አካባቢ ከ5 ሚሊዮን በላይ ወደ 27 ሚሊዮን ብር አካባቢ የሚገመት ወጪ እናወጣ ነበር የኦ ኦክሲጅን ወደ ተቋማችን ለማምጣት ይሄን ብቻ ሳይሆን ደግሞ አንዳንዴ በመንገድ ላይ የሚኖሩ የተለያዩ ምክንያቶች መቆራረጦች ይገጥሙ ነበረ። ስለዚህ አንዳንዴ አንዴ እንደምናውቀው ኦክሲጅን ከውጭ የሚገዛ ይገዛ አይደለም። ስለዚህ ተቋም ውስጥ አቪል መደረግ ያለበት መድኃኒት ነው ኦክሲጅን ራሱ በራሱ ስለዚህ በዚህ አጋጣሚ ላይ ትንሽ መቆራረጦች ሲኖሩ ህሙማን ላይ ተጽዕኖችን ያመጣ ነበር ማለት ነው። ስለዚህ ይሄ የኦክሲጅን ፕላንት እኛ ተቋም ላይ መተከሉ አሁን ላይ በሙሉ አቅሙ ወደ ስራ መግባት ስንጀምር እስከ 200 አካባቢ ሲሊንደሮችን ማምረት እንችላለን ብለን ኤክስፔክት እናደርጋለን በቀን ውስጥ። ባለፉት ጊዜያት በተለያዩ ምክንያቶች የነበረው መቆራረጥ በታካሚ ላይ ተጽዕኖ የከፋ መሆኑን ያነሱት ዳይሬክተሩ በቀጣይ ጊዜያት በሙሉ አቅም ኦክስጂን ማምረት ሲቻል አቅርቦቱ ከሆስፒታሉ አልፎ ለሌሎችም መፍትሄ ይሆናል። በዙሪያችን ያሉ የመጀመሪያ ደረጃ ሆስፒታሎች፣ ጠቅላላ ሆስፒታሎች ብዙዎቹ ኦክስጂን ፕላንት የላቸውም። ስለዚህ እነሱም ልክ እንደኛው ተመሳሳይ አይነት ችግር ያጋጥማቸው ነበር ማለት ነው። ስለዚህ እነሱም ኦክስጂን ለማምጣት ረጅም ርቀቶችን መሄድ ብዙ ወጪዎችን የማውጣት ነገር ነበር። አሁን ግን ሙሉ ለሙሉ ወደ ስራ መግባት ስንችል ቢያንስ ይህን ኦክሲጅን ከነሱም ጋር ሼር አድርገን የሚጠቀሙበትን ሜካኒዝም እንፈጥራለን ብለን እናምናለን። ያ መሆኑ ምንድነው፣ ከዚህ በፊት ኦክሲጅን የለም በሚል ወደኛ ሲላኩ የነበሩ ሁማኖችንም ይቀንሳል ማለት ነው። ስለዚህ ጥቅሙ ለሁሉ የጋራ ጥቅም ስለዚህ እዛ የነበሩ ሁማኖች እዛ ሆነው ይታከማሉ። ስለዚህ ከነሱ አቅም በላይ የሆኑ ሁማኖችን ደግሞ እኛ ማስተናገድ እንድንችል እድልም ስለሚሰጠን ስለዚህ ሁለታችንም ሙቹአሊ ቤኔፊት የምናደርግበት በመካከል ደግሞ ተገልጋዮች ደግሞ ጥቅምን የሚያገኙበት ይሆናል ብለን ነው የምናስበው። ስለዚህ ኦክሲጅን ፕላንት በዋናነት ጤና ሚኒስቴር ከአጋር ድርጅቶቹ ጋር ግሎባል ፈንድ እንዲሁም ደግሞ ቻይ ክሊንተን ሄልዝ ፋውንዴሽን ጋር በመሆን ነው ዶኔት የተደረገው። በአጠቃላይ ይህን ኦክሲጅን ፕላንት እዚህ አምጥቶ ለመትከል ከ75 ሚሊዮን ብር በላይ ወጪ ተደርጎበታል። በአቅራቢዎች ላይ ጥገኛ የነበረው ሆስፒታሉ በራሱ ለታካሚዎች ኦክሲጅን ማቅረቡ በፊት የነበረውን መስተጓጎል አስቀርቶ እፎይታን እንደፈጠረ የጅማ ዩኒቨርሲቲ የጤና ማዕከል ዋና ስራ አስፈጻሚ ተናግረዋል። አቅራቢዎች ላይ ዲፔንድ አድርገን ነው ስን ኦክሲጂን አገልግሎት ስንሰጥ የነበረው ለእኛው ሆስፒታል ስለዚህ የዚህ ኦክሲጂን ፕላንት እዚህ መኖሩ በዋናነት የመጀመሪያው በኤክስተርናል ወይም ውጫዊ አቅራቢዎች ያለንን ዲፔንዳንሲ ይቀንሳል ማለት ነው። ራሳችንን በኦክሲጂን ከመቻል አንጻር ትልቅ አስተዋጽኦ አለው። ከዚህ በፊት በቀን ወደ መቶ ሲሊንደር የሕክምና ኦክስጅን የሚጠቀሙ ሆስፒታሉ በአንዲት እለት ብቻ ወደ መቶ ሺ ብር ያወጣል። በመሆኑም በቀጣይ ወጭን በመቀነስ በአካባቢው ለሚገኙ ሆስፒታሎችም በሽያጭ በማቅረብ አቅሙን ከፍ እንደሚያደርግ ይጠበቃል። ከዚህ በፊት ለኦክስጅን የምናወጣው ወጪ በጣም ከፍተኛ ነው። ለምሳሌ ይሄ ሆስፒታሉ ወደ መቶ ሲሊንደር የሚጠጋ ኦክሲጂን ነው የሚጠቀመው። ይሄ ወደ ገንዘብ ሲሰላ ወደ 100 ሺህ ብር ነው በቀን ስናወጣ የነበረው። አመታዊ ኮንሰፕሽናችን ወደ 25 26 ሚሊዮን የሚጠጋ ብር ለኦክሲጂን ብቻ ስናወጣ ነበር። ስለዚህ ይሄንን ገንዘብ ከመቆጠብ አንጻር ትልቅ አስተዋጽኦ አለው ማለት ነው።